በአማረ ሁኔታ ወደ እናንተ መድረሱን ቀጥሏል። የአንድ ውበት ሰዓታችን ላይ ደረስን። ፋሽን ሾው ነው ይዘንላችሁ የመጣ ነው። እንግዲህ የሚቀጥለው ሳምንት የኢሬቻ በዓል አለ። እሱን የሚመለከት ፋሽን ሾው ነው። አዎ ቤቲና ኪሩ እንግዲህ በስፋት በቲክቶክ ላይ በሶሻል ሚዲያ ላይ ታውቋቸዋላችሁ። እንግዲህ የፊልድ ለውጥ አድርገው ደግሞ ዲዛይነር ሆነው ዛሬ በእሁድን አንድ ላይ ስቱዲዮ መጥተዋል። ቤቲና ኪሩ እንኳን ወደ ቻናል ዋን ስቱዲዮ በሰላም መጣችሁ። በጣም ዘንጣችኋል፣ አምሮባችኋል። ቤቲ ማን እንደ ባህል ልብስ እንዴ! ማን እንደ ባህል ልብስ በጣም ነው የምታምሩት። እንግዲህ ብዙ ጊዜ የምናውቃችሁ በቀልድ በጨዋታው ትዳራችሁ ላይ በሚያጋጥማችሁ ነገር ስትቀሉ ስትጫወቱ ነው። አሁን ደግሞ ዘርፍ ቀየር አድርጋችሁ ዲዛይነር ሆናችሁ ነው የመጣችሁት። ቤቲ፣ የአርክቴክቸር ትምህርት ነው የጨረሽ አይደል? የተማርሽ እንዴት ብለሽ ወደ ዲዛይነርነቱ? በጣም ያው ትንሽ ልዩነቱ ሰው ማልበስ እና ህንፃ ማልበስ ነው። ይቀራረባል፣ የዲዛይን ብዙ ነገሩ ይቀራረባል። እውነት ለመናገር ድሮ ጀምሮ ዲዛይነር መሆን ፈልግ ነበር፣ ፋሽን ዲዛይነር አስራ ሁለተኛ ክፍል ልክ ውጤት መጥቶልኝ በቃ ባህር ዳር ዩኒቨርሲቲ ፋሽን ዲዛይን ልማር ስል ኖ ላይክ አምስት አመት ሙሉ ፈሽተሽ ዲግሪ ፋሽን ዲዛይን ከምትማሪ የሆነ ዲግሪ ያዥ ና ከዛ ከጎን ትሰሪዋለሽ በሚል ነበር ፖዝ ያደረግኩት ከቤተሰብ ጋር ተማክሬ ማለት ነው። ከዛ ይኸው እግዚአብሔር ይመስገን ጊዜው ደርሱ እርጉዝ እያለውን የተማርኩት ሳሊ ስኮል ኦፍ ፋሽን ዲዛይን በአጋጣሚ ጆይን አደረግኩኝ። ኮርሱን ወሰድኩኝ። ኦልሞስት የአምስት ወር ምናምን አካባቢ ሆኜ ነበር የጀመርኩት። ልክ ወልጄ ነው የጨረስኩት። እዛው አስራ ስምንተኛ ቀኔ ላይ ጀመርኩኝ። በክርስትናው ልብስ ነው የጀመርኩት አስራ ስምንተኛው ቀን በ በአስራስምንተኛው ቀን በቃ ተነስ፣ ወገብሽ እንዴት ጠንክሮ። ያው አዲስ እናት ስለሆነ እንወራረሳለን። መሙ፣ እውነት ነው። በጣም ከባድ ነው ማለት ፊዚካሊም ያምሻል። ሁሉም በቃ ኤሞሽናሊም አለው ምናምን። ግን የሚያጠነክር ባላለኝ፣ አንደኛ ወገብሽን ደገፍ ደገፍ የሚያደርግ በደንብ፣ ሁለተኛ ደግሞ ሁለታችንም ሶሻል ሚዲያ ጆይን ያደረግ ነው። ሁለት ህልም ይዘን ነው በቃ የሆነ ቢዝነስ መጀመር። የኔ የፋሽን ዲዛይኖ አለ እሱ ደግሞ ሼፍ ነው ወደ ሬስቶራንቱ ወደ ሆስፒታሊቲው ቢዝነስ መግባት ይፈልጋል። ስለዚህ ያንን ህልም ይዘን ነው ወደ ቲክቶክ የገባ ነው። ኦዲየንሱን ቢውልድ ብናደርግ ፐርሰናል ብራንድ ቢኖረን ቢዝነሱን መስራት ቀላል ይሆንልናል ብለን አስብን ማለት ነው። ታማኒነቱን ቀድመን በጣም ብዙ ሰዎች መጀመሪያ የሚያውቋቸው እንግዲህ በካፕል ኮንተንት ነው ቲክቶክ ላይ። ና ካልተሳሳትኩ ብዙም ፎሎወሮች አሏችሁ። ወደ ዲዛይኑ ቢዝነስ ስትገቡ ጠቅሟችኋል? እሱ ነገር መጀመሪያ ሶሻል ሚዲያውን መቀላቀላችሁ ጠቅሟቸዋል። በደንብ ነው የጠቀመን እሱ። መጀመሪያም ታርጌታችን የነበረው ተቀባይነት አግኝተን ከዛ በኋላ ወደ ስራ እንግባ ነው። ኦልሞስት አሁን ወደ አንድ ሚሊዮን ተከታያለን ቲክቶክ ላይ ከዛ በዲዛይነር ቤት ደግሞ በሚል ወደ 83 ሺህ አካባቢ ተከታ ያለ ይሸጣል። አካውንቱ ራሱን ችሎ ብራንዱ ነው አሁን። አላማችንም እሱ ነበረ ኪሩቤ የሚለውን ወደ ብራንድ ማስቀጠል። አሁን በሷ በዲዛይነሩ መተናል። ከዛ በኋላ ደግሞ ሌሎች በኪሩቤ ሌሎች ነገሮች ይቀጥላሉ ማለት ነው። ነበር ኪሩ ያው ኪሩ የኪሩ ስም እንዳለበት ይገባኛል። ኪሩቤ ኪሩና ቤቲ ነው ምንድነው ኪሩና ቤቲ ነው። ኪሩ የኔን የመጀመሪያ ሶስት አራት ፊደሎች፣ ቤ ደግሞ የሷን የመጨረሻ ፊደል ማለት ነው፣ የመጀመሪያ ፊደል። ብዙ ሰው ግን ሲያነባው የኔም ቀጣይ ኪሩ ቤል ስለሆነ ኤልን ብቻ ልን ብቻ የረሳናት ነበር የመሰለው። ኪሩና ቤቲ ኪሩቤ እኔ ደግሞ ምን እንደምሰኝ ታውቃለህ? ኪሩ ቤብ ነበረኝ። አ ሲጀመር ምን ጽፈው ኪሩ ብራንድ ነው፣ በቃ ስሙ ማለት ነው። ብዙ ሰው እያወቀኝ ነው። ዲዛይነር ቤቲ በሚል ፋሽን ዲዛይኑ ከገባችሁ በኋላ ግን እንዴት ተቀበላችሁ? ቶሎ ተምረሽ ቶሎ ነው ወደ ስራው የገባሹና የሰው አቀባበል እንዴት ነበረ? ቆንጆ ነበረ። የመጀመሪያ ስራዋ እንዳለችው አስራ ስምንተኛዋ ቀን ላይ ነው የወጣችሁ ከቤት። ከዛ በኋላ የክርስትና ልብሱን ደግሞ ለሙሉ ቤተሰብ ነው የሰራችው ለእኔና ለእሷ የተለየ። ከዛ በኋላ ደግሞ ልክ ፋሚሊ ለሰርጋጃቢ እንደሚባለው ለእሱ ደግሞ ለየት ያለ ከዛ እሱኛውን ከሰራን በኋላ ማስታወቂያ በደንብ ሰርተንበት ነበረ። ፕሮሰሱን ከመጀመሪያ ጀምሮ ከአራስ ቤት ወጥታ የዛ ጊዜ ሱቅም አልነበረንም መስሪያ ቦታም አልነበረንም። የእሷ ጓደኛ ወይ ደግሞ በጊዜው አስተማሪዋ ሳሊ ጋር የተማረችበት ትምህርት ቤት እየሄደች ነበር የምትሰራ ይሄ ግን የምትሰራው መቼ ነው? ከማታ ከሁለት ሰዓት በኋላ ማታ ሁለት ሰዓት እንሄዳለን ይሻላል ምን እንጠያቂ ነው? እሺ፣ አዎ። ማለት አንደኛ ነገር ጥዬው ስወጣ ደስተኛ እየሆንኩ አይደለም። በቻልኩት መጠን አልቤ ነው የምወጣው። በቃ ፎርሙላ እንዳይወስድ እራሱ በጣም ብዙ ነገር ጥሪያለሁ። አልሞት ስድስት ወር ሙሉ አልወሰድም ግን አልቻልኩም ነበ። ከዛ በኋላ ማለት እናት መሆንና ከዛ ደግሞ ስራ መስራት ቀላል ነገር ነው እያልኩ አደለም። ግን አት ሴም ታይም ደግሞ እናቴ ህይወቷን በቃ ሙሉ ትታ ወደ ኛ መጣች። እሱም ይይዛለች በቃ ብቻ አካባቢያችን ያሉት እናቱ ሁሉም በቃ ቤተሰቦቻችን በሙሉ ለእኔ ህልም ሳክሪፋይስ አረጉ። በቃ የሚችሉትን በሙሉ ስላደረጉልኝ ወጣሁ ኝ ወደፊት ማለት ነው። የወገበ መሞን ብቻ ነው ያልቻሉ። አሁንም ደረሳ አለ። አዎ እውነት ለመናገር ይሄ ደስ ይልሻል በጣም የሆነ ወደ ህልሜ እየቀረብኩ ነው የሚል አይነት ስሜት ስለሚሰማኝ ደስ ይለኝ ነበረ። ከዛ ደግሞ ይሄ በቃ አልተቃወመኝም እንዴ በዚህ ሰዓት ምናምን ስላላለኝ ስለደገፈኝም በጣም በቃ እንዴት ልበልሽ የእኔ ድካም ድካሙ ነው በቃ እና ላይክ ዛሬ እንዲያውም ሲመጣ በቃ ዛሬ ነው በደንብ ማመሰግነ እያልኩ ነው። በጣም ደስ ይላል። ምንም ነገር የእውነት ሰው የሚወደውን ስራ እንደ መስራት ትልቅ ስኬት አለ ብዬ አላስብም። ከገንዘቡም ከምኑም በላይ የምትወጂውን ስራ መስራት። ከዛ ውጭ ደግሞ እንደዚህ አይነት ዋጋ የሚያስከፍል ስራ ሲሆን፣ ሴትም ከሆነች የትዳር አጋር፣ ወንድም ከሆነ የትዳር አጋር እገዛ ከሌለበት በጣም ከባድ ነው። ብዙ ጊዜ በእኛ ሙያ ውስጥ እናነሳዋለን እንግዲህ ምሽት ናመሻለን ሻርላ አንድ የሚያስተዳድር በጣም ከባድ ነው። በጣም የትዳር ጋርሽ አንደርስታንድ ሲያረግሽ ነው ስኬታማ መሆኑን የምትችይው። ከቤት ድጋፍ ከሌለሽ በጣም ብዙ ርቀት መጓዝ ከባድ ነው ነውና እንረዳሻለን እና በጣም እድለኛ ነሽ። በጣም ወይ በጣም እንግዲህ አንዳንድ ነገሮች እንደው እጃችን ላይ ስላሉ ቀላል መስሎ ቢታዩም ይመስላሉ። ግን እኔ እምልሽ በዚህ አጋጣሚ ድጋሚ ነው እሺ

እኔ በማንኛውም ቀልበሽው ብት በማንኛውም ጊዜ ለመለበስ ቅልል ያለ ነገር አሰፋፉ፣ የሚያምር ማቴሪያሉ፣ ለሁሌ እንድንለብሱ አይነት የተዘጋጀ ይመስላል። ከምን የተሰራ ነው ይሄኛው? መነን ነው። ማድረቂያ ተጠቅመን ነው በደንብ የሰራ ነው። በደንብ ማለት እነዚህ ልብሶች በደንብ እንዲታዩና እንዲወጡ ማርኬቲንጉ ላይ በደንብ የሚያግዘኝ እሱ ስለሆነ በቃ ፎቶሾት፣ ሞዴል፣ ሁሉ ነገር እሱ የሚያግዘኝ እንደ ዲዛይነር በቃ ስራሽ ሲወደድልሽ በጣም ነው ደስ የሚለው። ከዛ ግን ልክ ፖስት ሲደረግ ስልኩ ልነግርሽ አልችልም። እሱ ነው ያስችልም። እሱ መተጋገዙ ማለት በጣም ኢንስፒሬሽኑ ምንድን ነው? የጥለቱ መነሻ ምንድን ነው? ይሄኛው የአባገዳ ነው። መነሻ ግን ምንድን ነው? ኢሬቻ ላይ በደንብ የሚፈለግ ከለሮች ፒክ ተደርጎ ከዛ ውጭ ደግሞ ካየሹው ወር ከዘባ አለው በደንብ ሻይን የሚያደርግ ማለት ነው ውበት እና ካቺ የሆነ ነገር እንዲፈጥር ነው። እሬቻ ላይ ልክ እንደ ጥምቀት በይበልጥ ታይቶ በደንብ መታየት የሚጠበቅበት በዓል ስለሆነ ክክ ከማለቱ የተነሳ የአር ሲ ነው አይደል? በጣም ቆንጆ ኮምቢኔሽን ማለት አሁን ልብስ በቃ የከለር ኮምቢኔሽን ውጤቶች ናቸው እና ኮምባይን ለማድረግ በጣም የሚመች ቆንጆ ወድጀው የሰራስትሬሽ የሚያደርግ ጨርቅ ነገር የለም። ስትሬሽ የሚያደርግ ዘመናዊ ጨርቅ ነው እንጂ እሱ ላይ ጥልፉን አስገባሽ። ከዛ ምንድን ነው ይሄ ውድቅ የሚለውን ዝርፍፌ ማለት ባህሪውን የመምጣት ባህሪ ያለው የውጭ ጨርቅ የተጠቀምኩት ማለት ነው። ቆንጆ ይመስለኛል አለው። እኔ እኮ እሱ ሲያደንቀኝ ስለሚወደኝ ጭ በጣም ነው የሚያምረው። በጣም ጎበዝ ነሽ በጣም ውድ እንዳልኩሽ ከለሩ የአባገዳ አይነት ነገር ቢሆንም ስፌቱን ደግሞ ከሀረርጌ አካባቢ ካስታወሽ፣ ሸጎዬ ሲጨፍሩ ተደራቢው ነገር ካስታወሽ፣ እሱን ነው ሚክስ ለማድረግ የሞከርኩት። እንግዲህ ማርኬት በጣም ነው የሚያምረው። ለየት ያለ ነው እና መነሻውም ደስ ይላል። ይሄ ማቴሪያሉ ምንድነው? ለየት አለብኝ ይሄኛው ደግሞ ቻይና ሽመና ይባላል። ቻይና ክሩ ወደ ሀገራችን ይመጣል። እነዚህ መነን ለምሳሌ እዚሁ ጥጡ ተፈትሎ አይደለም የሚሰራው። ይሄኛው ግን የቻይናውን ክር እዚሁ ሀገራችን ላይ ሸማኔ ይሸምነዋል። ጣመነን ያክል ማለት ነው። ከነ መነን የተሻለ ጥንካሬ አለው። ዋው በጣም ነው እነዚህ እንግዲህ ሞር ዘመናዊነታቸውን ያተኮሩ ከዛ ደግሞ ለሰርግ ለፕሮግራሞች፣ ለፎቶሾት ለአዋርዶችም የሚሆን አይነት፣ ቅድማውን ቀለል ቀለል ያሉ ለእለት ተእለትም የሚሆኑ ነበሩ። እነዚህ ደግሞ በዛም መንገድ ማለት ዘመናዊ ቀሚስ ተከራይ ተሚሄ አይጠበቅበት። አሁን ጊዜውን ተቀይሯል እንጂ ዘመናዊነቱን አለቀቀ ባህላዊነቱ ባለ በጣም ነው የሚያምረው በዛ ላይ በጣም ነው ያዘነጣቸው። ከዛ ደግሞ ጨርቅ ላይ ስሪንይ ኤክስፔሪመንት ለማድረግም ሞክራለሁ። የተለያየ ጨርቅ አሁን ይሄኛው ሽፎን ጨርቅ ጨርቅ ነው አይደል? አፉ ጠፍቶኝ ነው ግን ምን እንደምልሽ አይነት ጨርቆ ነብኝ ደግሞ ሽፎን እንዳለ ትንሽ ለየት አለብኝ። አሰፋፉም ዲዛይን ያደረግሹ በጣም ነው የሚያምር። ለቀለበት ለሰርግ፣ እነሱ አልኩሽ እኮ መጀመሪያ ሞዴሎችሽ። የልብሱ በፊት ላይ በጣም ነው ከነ ጌጦች ጭንቅላት ላይ እስካሰረችው ጌጡ ደግሞ በደንብ ያሳምራል የበለጠ። እና ከለር አገባበሽ በጣም ነው የሚያምር አሰርከታለ። የዚህ ጥለት ኢንስፖ ምንድን ነው? የዚህ ጥለት ኢንስፖ እነዚህ፣ ይሄ ወቅቱንም ያማከለ ማድረግ ነው። ክሪም እና ያለው ነው፣ የአዲስ አመት ብቻ። አዲስ አመት እነዚህ ሙሉ መስከረም ወር እንደዛ አይነት ነው። ስለዚህ እሱን ታች ነው ማውጣት ይፈልጋል። በጣም ያምራል። ታማ ይመጣ። እናመሰግናለን። ይሄኛው ደግሞ ወደ ጉጂ አካባቢ የሚወስደን ነው። ብላክ ኤንድ ዋይት በጣም በቃ ከእስካሁኑ ደግሞ ከለሮች ነበሩን አይደል? አሁን ብላክ ኤንድ ዋይት ታች ሆኖ ይሄም እንዳልኳችሁ ለሙሽኖች፣ ለፎቶ ሹት በተለይ ደግሞ ማርኬት ላይ ሲያወጡት እሳቸው ለየት አድርገው ነው የሚያወጡት እና ደግሞ ዲዛይኑ ላይም ካያችሁ ደግሞ ይሄ አንድ ዲዛይኖች የኦሮሞ ካልቸራል ልብሶች አብዛኞቹ እሱንም ለማምጣት ነው የሞከርኩት። በጣም ነው የሚያምረው። በጣም ነው የምናመሰግነው። ከፋይ ጨርቅ ላይ ግን እንትን ማረግ ጥልፍ መጥለፍ ትንሽ ከባድ ነገር ይመስለኛል። ጨርቁ ይሳሳባል ነው ስለሚሳብ ያስቸግራል። የመነጨት ባህሪም አለው። ያው ማድረቂያዎች አሉ፣ የወረቀትም የጨርቅ ማድረቂያዎች እንጠቀማለን። ከዛ ውጭ ትንሽ ለየት የሚያደርገው ጌጥ ላይ የለመድ ነውን፣ ጨሌ ዶቃ፣ ወይም ፐርፍ ልብሱ ላይ ኢንትሮዲውስ አድርገነዋል። እዚህኛው ጋር ፕላስ ሼፒ ልብሶች እነዚህ በቅርጽ የሚሄዱ ልብሶችም የኦሮሚያ ካልቸራል ክሎዚንግ ላይ በደንብ አይደል። እኔ በጣም የወደድኩት እጁ ላይ ያለው ፐርል መሆኑ በጣም ለልብሱ ሌላ ውበት ነው የጨመረለትና በጣም ያምራል። ጌጥም አርገዋለች እንደገና። የልብሱም ውበት እሱ ላይ ነው ያልኩት። እንዲያውም ገና አልገባኝ በደንብ የምጠብቁኝ እሱ ላይ ነው። ከዚህ ጋር ይሄ ምስክር ነው። በጣም ግን ያሳምራል። በጣም ያሳምራል። በጣም ኤሌጋንስ ክላሲ ነው። ምክንያቱም ፐርሊ ናቹራል አይረብሽም። ብዙ በእጅ የሰራችሁ ይዘውየቁምጣ አንተ ግን ፋይናሊ ልብሶቹ፣ አዎ፣ በጣም ፋይናሊ ልብሶቹን ማርኬት የምታደርጋቸው አንተ ነህ። መወደዱን ካላችሁ መታወቅ ባሻገር ግን ምን ተጠቅመህ በደንብ ማርኬት ታደርገዋለህ? በተቻለ መጠን ዲዛይኑ ላይ ቀድመን እንጨርሰዋለን፣ በቻልነው መጠን እንዘጋጅበታለን። ስኬች ይደረጋል። ከዛ በኋላ ከስኬች ወደ ጥልፍ ወደ ሰፊ ወደ ቃግጂ ተልኮን ሁሉም ነገር ሬዲ ከሆነ በኋላ ወደ ማርኬቲንጉ የሚወጣው በዋነኝነት እሱ ነው። ከዛ በኋላ ደግሞ ኮንተንቶች ነው ክሬት የምናደርገው ሞር ሶሻል ሚዲያው ላይ እኔና እሷ በዘፈን ወይ ደግሞ እሷ ለእኔ ስትጨፍርልኝ ለእኔ ስትደንስልኝ ብዙ ኮንተንት እንሰራለንና ለምዶናል ስለዚህ እዚኛው ስራውም ላይ እስካሁን እያስቀጠልን ያለ ንም ወይ ሁለታችንም አብረን የባህል ልብስ ስለሆነ ከጊዜው ጋር የሚሄደውን የአዲስ አመት ከሆነ በአዲስ አመት ዘፈን፣ የሰርግ ስራዎች ደግሞ ከሆኑ በሰርግ ዘፈኖች አድርገን ነው ምንሰራው እስካሁን ባለው ፋሽን መድረኮች ከቻናል ዋን በፊት ምን ያህል አዘጋጅተሻል? የመጀመሪያ እውነት አይመስል፣ ስንተኛ ሆነ። በጣም ደስ ይላል። ስለዚህ ቻናል ዋን የመጀመሪያው ፋሽን ሾው በቻናል ዋን። በጣም ደስ ይላል። ቆንጆ ቆንጆ ልብሶችን ያየ ነው። ወደፊት ኪሩቤ ዲዛይንን የት እንጠብቀው፣ ምን ያቅዳል? ወደፊት ብዙ ነገሮች እናቅዳለን? በትምህርት ቤት ደረጃ በጋርመንት ደረጃ በደንብ አስፈታ ነው ለመምጣት እናስባለን፣ ከእግዚአብሔር ጋር። ከዛ በተጨማሪ ደግሞ የትኛውንም አይነት ልብስ የሰርግም ይሁን ለሚዜዎችም የካፕልም ሊሆን ይችላል የተለያዩ አይነት ልብሶችን እንሰራለን። ማዘዝ ለሚፈልጉ ስልካችን ባዮ ላይ አለ። የቲክቶክ ደግሞ አካውንታችን ዲዛይነር ቤቲና በኪሩብ የሚያገኙ ናል እና ኤኒታይም የፈለጋችሁትን አይነት ልብሶች እናቀርባለን። አዎ እኛ መሰክነን በደንብ እናቀርባለን። እንግዲህ ከጋርመንቱም ከምንም ደግሞ ሞቅ ሞቅ ካለ በኋላ ሁለተኛውንም ፋሽን ሾዎቹ እንደግመዋለን በሰፊው፣ እንዲያውም በደንብ ተዘጋጅተን በደንብ እንደግመዋለን። ከዛ ውጭ ምንድን ነው ልል የምችለው? ምንድን ነው አንደኛ ህልም ሊቆይ ይችላል እንጂ እውነት ይሆናል። በቃ ከእኔ ህይወት ያየሁት እሱን ነው። አንደኛ ሁለተኛ ህልማችን እውነት እንዲሆን ከሰራን ህይወታችን አሪፍ ይሆናል ማለት እኔ አሁን ይሄንን ሳይ በውስጤ የማስበው አንደኛ ደስ ይለኛል፣ በጣም ሁለተኛ ግን ነገ ደግሞ እሱን ደግሞ የሆነ ቦታ አድርገ ነው የሆነ ቦታ አደርሰን አይነት ስሜት ነው ያለኝ። ልናገር እንዴ እኛም ሰንሰማ አንለቅሽ አንለቅሽ እንግዲህ እንደነገርኳችሁ ሼፍ ስለሆነ እንግዲህ ድግስ ላይ ልናለብስ ነው። ከዛ ደግሞ እናበላለን። ኪሩቤ ፉድስ በቅርብ ቀን። ስለዚህ ለምን ቻናል ዋናም በልተን ደስ ይለናል። አሪፍ፣ የመጀመሪያውን ትቀምሳላችሁ። ኪሩቤ ፉድስ በኬተሪንግ ምግቦችን በማምረት የታሸጉ ምግቦች ላይ እንግዲህ በቅርብ ቀን ከሼፉ ጋር እንመጣለን። ይቅናችሁ። በጣም ደስ ይላል። በነገራችን ላይ ምን ታዘብሽ? ወሬውን ጀምረን እስከምንጨርስ ድረስ በሙሉ ዓይንሽ እሱ ላይ ያለ ዳይሬክተሮቻችን አረባትን ዓይነሽ ወደ መልሽ እያሉሽ ነው። እና አመስግኙ እና ማለሽ እንግዲህ እዚህ ለመድረስ ትልቁን አስተዋጽኦ እሱ ይወስዳል ስላልሽ፣ ስሜት ሆነ ይቻል አይቻልም አይቻል ምንድን ነው መሰልሽ? እኔ እንጃ፣ ሁሉም እናት ተሰምቶት ያውቃል አያውቅም አላውቅም። ግን ልክ እንዳረገዝኩ ሳቅ በቃ ቤት ቀረው የሚል ስሜት ነበር። አሏሽም እንደዛ ማለት ሁሉም እና ምናልባት ተሰምቶት ሊሆን ይችላል። ግን አልቀረውም። ያልቀረሁት ደግሞ በሱ በጣም አቅጅ። የወጣሁት ላለማልቀስ ነው። ሜካፔንም ብዙም የማበላሸት ፍላጎት የለም። ግን እንዳልኩሽ ነው በእውነት የመጀመሪያውን ሶስት ወራት ምናምን እንደዚህ ይሄ ሆርሞናል ቼንጁን በጣም በከባድ ሁኔታ ነው ያሳለፍኩት። ፖስፓርተምም ቀላል አልነበርም። ፎከስ የስራ ላይ ነው ምናምን መኖር ላይ አልነበርም። ኢቨን በቃ እንዴት ነው አብረሽ እየሰራሽ አብረሽ ስትኖሪ ቀላል አይደለም። ምክንያቱም አብሬ ስሰራ ልክ የሆነ ነገር ሲበላሽ እንደ ተራ ሰው በቃ እንደ ቢዝነስ ፓርትነር ጮኬ ነው ተናግሬ፣ ነው እሱም እንደዛው። እሱን የለ ጮዋ አለሽ፣ ግን ችሎኝ ነው። ላይክ ለእያንዳንዱ ድካሜ ምክንያት አስቀምጦ ነው ፖስት ፓርተም ላይነሽ፣ እንደዚህ ገና እየጀመርሽ ነው፣ እረፍት የለሽም ይሄ ነገር የለም፣ ይሄን መረዳት እስካለብኝ ይረዳለኝ ነው የሚለው። እና ይሄ ለታይታ አደለም ጭራሽ ለታይቶ አይደለም። የሚያውቁን ሰዎች መመስከር ይችላሉ፣ አካባቢያችን ያሉ ሰዎች በሙሉ። በቃ እንዳልኩሽ ነው አንዲት እናት ምን ያስፈልጋታል ካልሽ፣ አጋር ነው የሚያስፈልጋት። በትክክል እሱን ስለሆንክልኝ እግዚአብሔር ያክብር። ውይ ብዙ ብል በጣም አለቅሳለሁ። ስለዚህ በውስጥ መስመር ጽብላ በጣም የእውነት አንተን ለመሰሉ ለመሰሉና ለሁሉም ባሎች እንዳለች ነው። ሴት ልጅ ከወሊድ በኋላ ሌላ ሰው ነው የምትሆነው። ኮምፕሊትሊ ና ብዙ ወደ ኋላ የሚያስቀር ነገር አለ። ልጅሽን ራስ ስታዩ በቃ ባል ሰራ ቤት ቁጭ ብለሽ ታያለሽና ጠንካራ ባሎች፣ ጠንካራ አጋዥ አጋር ሲኖር ነው ህልሟን የምታሳካ ወጥታ የምትሰራውና እንደ ኪሩ ላሉ ለሁሉም ባሎች የእውነት ልትመሰገኑ ይገባል። ወይ ቶቻችሁን ደግፉ። እንዲህ በአገባቡ ውጤቱ ይታያል። እኛ ወተን እናመሰግናለን በጣም በጣም ደስ ብሎናል። በጣም ነው ደስ ያለኝ። እናንተንም በጣም ነው የማመሰግነው። እኛም በጣም ነው የምናመሰግነው። ለአይናችን ውብ የሆነውን ነገር አሳይታችሁናል። ያላችሁ መተጋገዝ፣ መከባበር እዚህ የደረሽበትን በባልሽ አስተዋጽኦ እንደሆነ የመሰከርሽባቸው ነገሮች በጣም ደስ የሚሉ እና አስተማሪ ናቸው። እኛ ጋር ይህን ውብ ነገር ይዘሽ ስለመጣሽ የመጀመሪያ ፋሽን ሾሽን በቻናል ዋንም ስላደረሽ በጣም ደስ ብሎናል። በምግቡ እስከምንገናኝ ድረስ በርቱ። ሶሻል ሚዲያውን ሰዎች ለተለያየ አላማ ይጠቀሙታል እና እንዲህ ለበጎ ነገር ሰርቶ ለመለወጥ ለመልካም ሲሆን ደግሞ የእውነት ያስደስታል። እኛም እንደ ሚዲያ ደግሞ የምናበረታታው ነገር ነው እና ብዙዎች ከእናንተ ብዙ ነገር ይማራሉ ብዬ አስባለሁ። ኪሩቤ ፉድስ ነው ሁሉንም በጣም ማመስገን ፈልጋለሁ። የመጀመሪያውን ባሌን ብቻ ሳይሆን ቤተሰቦቻችንን የሁለታችንን ቤተሰቦች በጣም ነው ማመሰግነው። ከዚህ ቀጥሎ እንዲያሳምሩልኝ ሞዴሎችን በጣም ነው ማመሰግነው። ሁሉም ሶሻል ሚዲያ ያላቸው እኔም ጋር ኮላቢ ያደርጋሉ። ለስራም ሲፈልጓቸው እንዲጠሯቸው እፈልጋለሁ። እኔ እድሉን ስለተሰጠኝ ስለሆነ እዚህ የደረስኩት፣ ለእነሱ ደግሞ እድል ተሰጥቷቸው ትልቅ ቦታ መድረስ የሚፈልግ ወጣት ነው አሁን ያለው። እባካችሁ ለወጣት እድል በመስጠት በቃ እንተጋገዝ፣ ተጋግዘን የሆነ ቦታ ድረስ። እናንተ ነው በጣም ነው የማመሰግነው። ሳሊ ስኩል ኦፍ ፋሽን ዲዛይን በጣም ነው የማመሰግነው። ስፔሲፊካሊ ደግሞ ሳሊን በጣም ነው የማመሰግነው። የተማርሽበት ትምህርት ቤት በጣም ጥሩ እንግዲህ ቀደም አድርገን ፋሽን ሾውን ያዘጋጀ ነው። የተለያዩ ሰዎች አማራጭ እንዳለ እንዲያዩ ለኢሬቻ በዓል ምርጫቸውን እናንተን እንዲያደርጉ ነው። አድራሻችሁን ከዚህ በታችን እናስቀምጣለን። እንግዲህ እየደወሉ እናንተ ጋር ይዘንጥ ነው የምንለው። ኢሬቻን ፏ በኪሩቤ ዲዛይን አዎ፣ በኪሩ ብራንድ አምባሳደር ተታረጓት። ማርኬቲንግ ጉዳይ ነው ያይበታል። በቃ ለኢሬቻ እኔ ማለብሳችሁ በቃ ምንም ችግር የለኝም። እሁድን አንድ ላይ ይቀጥላል። መልካም ጊዜ።